ሰላም ጠና ስጥልኝ፣ እንዴት ናችሁ ውዴ ቻናል የተካታዩ ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በአይብ ደግሞ አፋኝ ወይም ደግሞ ትቢት የሚባለውን ምግብ በአይብ አድርገን እንሰራለን። በጣም ነው የሚጣፍጠው፣ ለየት ያለ ስራ ነው። እንግዲህ ዛሬ እንግዲህ በእኔ ቤት እንግዲህ ለየት ያለ ምግብ እንግዲህ እጄላችሁ መጥቻለሁ። በጣም ነው የምትወዱት። በቀላሉ በአይብ ደግሞ እንደዚህ አድርገን ደግሞ በትንሽ ግብአት ሰርተን ደግሞ እንደዚህ እንድንመገብ ዛሬ እሱን ነው ይዤላችሁ የመጣሁት። በጣም ነው የሚጣፍጠው። እንደዚህ አድርገን ደግሞ ዛሬ አብረን እናዘጋጀዋለን። ትወዱታላችሁን ብዬ አስባለሁ።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 ተወሰነ የሚያስፈልጉኝን ቀይ ሽንኩርት፣ ነጭ ሽንኩርት፣ ቃሪያ ቀይና እንዲሁም የሚጥሚጣዋን እና ቅቤና እንዲሁም ደግሞ ሚጥሚጣን ይዤ የመጣሁት በዋና ግብአትነት ደግሞ አይብ ነው እንግዲህ የምንጨምረው። በጣም ነው የሚጣፍጠው። አሁን በመጀመሪያ እዚህ ጋር ቀዩን ሽንኩርት አድቅ ቀን እንከትፈዋለን። ከዛ ሁሉንም እንደዚህ አድቅ ቀን እንከትፋቸዋለን። ያው ቀይ ሽንኩርቱ እንደዚህ አድርጌ ከትፌዋለው ። እዛው ደግሞ ነጭ ሽንኩርቱንም እንደዛው አድርገን እንከትፈዋለን። ከዚህ በፊት ቻናሌ ውስጥ ብዙ እንደዚህ ትቢት ሰርች ያውቃለሁ፣ እንዲሁም ደግሞ ወላንዶ። እሱን ደግሞ ካላያችሁት ገብታችሁ ብትመለከቱት ለየት ያለ ጣዕም ነው ያለው። የተለያዩ ቅመሞቹ ራሳቸው ከክትፎ ለየት ያሉ ናቸው እና ወላንዶ የሚለውን እስቲ ገብታችሁ ተመልከቱት፣ በጣም ነው የሚጣፍጠው። እንዲሁም ደግሞ ትቢት የሰራሁት ደግሞ በስጋ ማለት ነው፣ በተፈጨ ስጋ፣ በክትፎ ስጋ በጣም ነው የሚጣፍጠው። እሱንም ካላያችሁ ገብታችሁ ተመልከቱት። እኔ የሚጥሚጣ ቃሪያዋን አነሳ ርጊያታለሁ እናንተ ከዚህ በላይ የማቃጠል የምትፈልጉ ከሆነ ትንሽ ጨመር ብታደርጉበትም ቆንጆ ነው የሚሆነው። ይው እንደዛው እዚህ ጋር የሚጥሚጣ ቃሪያዋን ከትፍ ያለውን እዚህ ጋር ደግሞ ኖርማል ቀይ ቃሪያ እሱን ለመልኩም ስለው እንትን ያልኩት ያመጣሁት እና ግን ጣሙንም ያው ቆንጆ ያደርገዋል። ይህ ሁሉን እንደዚህ ያደርጌ ከትፊ ያለው አይቡም። የሁላችሁ እዚህ ጋር ይሄን የሚያክል አይብ ነው ይዤ የመጣሁት ሩብ ኪሎ የሚያክል ማለት ነው። ከዛ ቂቤ እዚህ ጋር መጥበሻው ስለጋለልኝ መጥበሻው ላይ እናደርጋለን። ቅቤው እንደዚህ ከቀለጠልን በኋላ እኔ ከእሳቱ ላይ ትንሽ ከፍ አደረግኩት። እሳቱን ግን አጥብቸዋለሁ። ለምን? ቅቤውን ቃናውን እንዳይቀይርብን ማለት ነው። ከዛ ነጭ ሽንኩርቱን ጨመርኩት። ቅቤው ስለጋለ፣ ያው መጥበሻውም ስለጋለ ሙቀቱም ራሱ እንትን ይለዋል ይሰማዋል። ነጩም ቀዩም ሽንኩርት ብዙም ሳይበሰል ነው እንግዲህ ቶሎ ቶሎ እያለ ነው የምንሰራው። አሁን ደግሞ ቀዩን ሽንኩርት ጨመርኩት። ያው ማቃጠል ስላለበት ነጭ ሽንኩርትም ቀዩ ሽንኩርትም መብሰል የለበትም። እኔ ሞቅ ሞቅ ዝም ብዬን ያጠረኩት ግን ጣዕሙ ቆንጆ ነው። እንደዚህ ማድርጋቸው ሲሰሩ በጣም ነው የሚጣፍጠው። ይው እንደዚህ ሆኖልናል። አሁን እሳቱን አጥፍቸዋለው። በሙቀቱ ብቻ ነው እንደዚህ እንትን እያለልን ያለው አሁን ኮረሪማ ጨመርኩበት። ከዛ ደግሞ እዚህ ጋር ግማሽ ሻይ ማንኪያ ጨው ጨምሬበት አለው። ከዛ ሚጥሚጣ ነው እየጨመርኩበት ያለሁት ያው እንግዲህ ሁሉም ነገር እዚህ ጋር ማቃጠል አለበትና ያው ከስሙም ደግሞ ያው ትቢትም እንዲሁም ደግሞ አፋኝም ሁለቱም ያቃጥላሉ ከዛ ቃሪያውን እዚህ ጋር እሳቱን አጥፍቼዋለሁ እና ቃሪያዎቹን እንደዚህ ጨምሬዋለሁ እንደዚህ አድርገን በደንብ አድርገን ቃሪያውን ከሽንኩርቶቹ ጋር እንደዚህ ከለወስነው በኋላ እሳታችሁን ማጥፋት አለባችሁ። ለምን አይቡ ሲገባ ትኩስ ከሆነ ይቀልጥባችኋል። ስለዚህ ማጥፋት አለባችሁ። አሁን አይቡን እንጨምራለን። በደንብ ስለበረደ ማለት ነው። ይሁን የሚበቃኝን ያክል አይብ ጨምሬበታለው ከዛ ሁሉንም በደንብ አድርገን እንለውሰዋለን እዚህ ጋር ከፈለጋችሁ ሞቅ ሞቅ ማድረግ ትችላላችሁ፣ ቃሪያውን፣ እንዲሁም ሚጥሚጣውንም እንዲሁም ደግሞ ቅቤውንም። ከዚህ በላይ ደግሞ ሞቅ ብታደርጉትም ያው እየጣፈጠ ነው የሚሄደው፣ ቆንጆ ነው የሚሆነው። አይቡ ቀዝቀዝ ስለሚያደርገው በጣም አያቃጥልም፣ ያቃጥላል ብላችሁ እንዳትፈሩ። ይሁን እንደዚያ ርጌ አስማምቸዋለው። አሁን በእጄ ላይ ያደረኩኝና ስቀምሰው ያው ትንሽ ሚጥሚጣ ያንሰዋል። ያው ሚጥሚጣ ትንሽ ጨመርኩበት፣ እንዲሁም ደግሞ ቂቤም ትንሽ ጨምሬበታለሁ። ያው አነስ ብሎ የታያችሁን ነገር እንደዚህ ቀምሳችሁ ደግሞ ብታስተካክሉት ቆንጆ ይሆናል። ይሄው እንደዚህ አድርጌ አስተካክየዋለሁ። አሁን ደሞ በቃ ላይ አድርገን እናቀርበዋለን። እዚህ ጋር አሁን አነስ ያለች ጣባ እላዩ ላይ ትንሽ ቅቤ አድርጌ አምጥቼዋለሁ። ከዛ እሱ ላይ አድርገን ደግሞ እናቀርባለን። በጣም የሚጣፍጥ እንግዲህ የአይብ አፋኝ ወይም ደግሞ ትቢት የምንለውን ጣዕም ያለው በጣም ልዩ ጣዕም ነው ያለው። ሞክሩት፣ በእውነት ትወዱታላችሁ። ይው እንደዚህ አቀቢዋለሁ። አሁን ትንሽ ከላዩ ቅቤ ፈሰስ አድርግበታለው። ያው ቅቤው ደግሞ ያው ስለሚጣፍጠው ማለት ነው፣ እና ለመልኩም ብዬ ነው ትንሽ ቅቤ እንደዚህ ከላይ ያደረግኩት። አለማድረግም ትችላላችሁ። አሁን እዚህ ጋር እንግዲህ እንጀራም ስላመጣሁኝ እንጀራ አድርጌ ቀምሼ ደግሞ አሳያችኋለሁ። ያው እናንተም ግን እዚህ እንደዚህ አርጋችሁ ደግሞ ሰርታችሁ ሞክራችሁ ደግሞ ኮሜንታችሁን ደግሞ ያው አስቀምጡልኝ። ያው ስራ ከተመቻችሁ ደግሞ ላይክ አርጋችሁ ደግሞ ስራ የሰዎች ዘንድ እንዲደርስ ብታደርጉልኝ ለእኔ ትልቅ ድጋፍ ነው። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ሁል ጊዜ ያው ላይ ካርጉልኝ እያልኩ ነው። እንግዲህ ያው እኔ እንግዲህ እየቀመስኩ ነው። በጣም ነው የሚጣፍጠው። በቀላሉም ስለሚሰራ ግብአቶቹንም ደግሞ በቀላሉ የምናገኛቸው ስለሆኑ ወዲያው አስባችሁ እራሱ ወዲያው መስራት እንችላለን። ይኸው እንግዲህ እንግዲህ ጣፍጦኝ እየበላሁት ነው። በጣም ነው የሚጣፍጠው። በሚቀጥለው እንግዲህ በሌላ ስራ እመለሳለሁ። እንግዲህ ስራ የከተመቻችሁ ደግሜ የምላችሁ ላይክ አርጉልኝ። በሚቀጥለው እንገናኛለን። ቻው።